ኢላየው ሚዲ አማ በዐድ ይህ የለተሰኞ ዙልቃዕዳ ዐስራ ዘጠኝ 1ሺ አራት መቶ 3ላሳ ሰባት ክፍል ዐስራ ሦስት የአሕባሾች እምነት በሚዛን ላይ የሚለው ደርሳችን ባለፈው ሳምንት አሕባሾች ተውሂድን በሦስት ተከፍሎ ማየት ወሃቢዮች የፈጠሩት ቢድዓ ነው እንደሚሉና ይህ አባባላቸው ትክክል እንዳልሆነ ተውሂድን ለሦስት መክፈል እንደሚቻል። ይሄም ከቁርኣን እንደተወሰደ ከሐዲት እንደተወሰደ ከሶሓቦች ንግግር እንደተወሰደ ጠቅሰና ከዛ ቀጥሎ የምናየው በአላህ ፈቃድ አሕባሾች ዘንድ ኢላህ ወይም አምላክ ማለት ምን ማለት ነው የሚለውን እናይና ኢንሻላህ ተዓላ ጊዜ ከበቃን ዒባዳ ወይም አምልኮ ማለት አሕባሾች ዘንድ ምን ማለት ነው የሚለውን ለማየት እንሞክራለን። የዓብዱላህ አልሐበሺን ንግግሮች በምናይበት ጊዜ ኢላህ የሚለውን

ካሉ ሙስሊሞች ይሆናሉ ማለት ነው። ይሄን ደግሞ የመካ ሙሽሪኮች ብለውታል። የሰማያት ጌታ ማን ነው ብትላቸው አላህ ነው ይሉሃል ተብሏል። ስለዚህ ላኢላሀ ኢለላህ ኢላህ የሚለውን ቃል በረብና በፋጢር መፈሰር ኢላህ የሚለውን ቃል ምንነቱን አለመረዳት ነው። ኢላህ ብሎ ማለት ሌላ ነው፣ ረብ ወይም ኻልቅ ማለትም ሌላ ነው። ነዓም ረብም ኢላህም ኻልቅም የአላህ ወስፎች ናቸው፣ ስሞች ናቸው። ላኪን ረብ የሚለው ቃል ያለያዘውን መልእክት ኻሊቅ የሚለው ቃል ያለያዘውን መልእክት ኢላህ የሚለው ቃል ይዘዋል። ኢላህ የሚለውን ረብ በሚለው ፈጣሪ በሚለው መተርጎም የሙተከሊሞት አነጋገርና አስተያየት ነው። እማ አህልሱና ወልጀማዓ ኢላህ የሚለውን ረብ ብለው አይፈስሩም። ረብን ኢላህ ብለው በመፈሰር የሚታወቁ አንዳንድ ግለሰቦች ሊኖሩ ይችላሉ። ወይማ አሽዕሪ ናቸው፣ ወይማ ሙዕተዝላ ናቸው፣ ወይማ ቀብር አምላኪዎች ናቸው። ኪታብ ላይ እንኳን እንዲህ ነገር ቢገኝ ይሄን የሚሉት አሁን የጠቀስነውን አይነት አካሄድ የሚሄዱ ሰዎች ናቸው። ወከዛሊክ ቅርብ ጊዜ ላይ የነበረው ዘይኔ ዳሕላን በመባል የሚታወቅ የሰዎችን አቂዳ ያበላሽና ኢማን ላይ ተውሂድ ላይ ሱና ላይ እንዳይቀጥሉ ይወሰውስ የነበረው ግለሰብም ላይሰ ረቡ ገይረ አልኢላሂ በል ሁወ አልኢላሁ ቢዐይኒሂ ረብ ማለት እና ኢላህ ማለት ልዩነት የለውም፣ ረብ ማለት ኢላህ ማለት ነው ራሱ ነው ብሎ ተናግሯል። ነው ከዚህ የምንረዳው ዓብዱላህ ልሀረሪ ይሄን ንግግር ከቁርአንና ከሓዲት ወይም ደግሞ ከሰሓቦች ወስዶ ሳይሆን ረብም፣ ካሊቅም፣ ኢላህም አንድ ነው የሚሰጠው ትርጉም አንድ ነው የሚለው ንግግር ከሱ በፊት ከነበሩ ከሶፊያዎች እንደዚሁ ደግሞ ከቀበር አምላኪዎችና ከሙተከልሞች ይወሰደውን ኢላህ ማለት ከቋንቋ አንፃር ምን ማለት ነው? የሚለውን ከቋንቋ ክታቦች ስናይ ኢላህ ማለት ማዕቡድ ማለት ነው። የሚመለክ፣ ሰዎች ሊተናነሱለት፣ ሊወዱት፣ ዝቅ ሊሉለት የሚገባ ማለት ነው ወለይሰ መዕናሁ الخالق ኢላህ ማለት ፈጣሪ ማለት አይደል፣ ወይም ደግሞ ኢላህ ማለት የፈለገውን ነገር ማድረግ አዳድስ ነገሮችን ማስገኘት የሚችል ማለት አይደል። አዘጃጅ በመባል የሚታወቁት የቋንቋ ሊቅ ምን ብለዋል? فإله فعال ቢመዕና መፍዑል ከአነሁ ማዕሉ አይ ማዕቡዱን ሙስተሂቁን ሊል ኢባደቲ ያአቡዱሁል ኸልቅ ብላ ከዚህ ንግግራቸው የምንረዳው ኢላህ ማለት ማዕሉህ ማለት ነው መመለክ የሚገባው ፍጡራን የሚያመልኩት ማለት አምልኮ ማለት ዕባዳ ማለት ደግሞ ለአላህ ስብሓነ ወተዓላ መተናነስ ራስን ዘቅ በማድረግ ያዘዘውን መታዘዝ የከለከለውን መከልከል ከመውደድና ተስፋ ከማድረግ ከመፍራት ጋር ማለት ነው ማዕቡድ ማለት ። ኢላህ ማለት ይህን መልእክት የያዘን ነው። እብኑ ፋርስ በመባል የሚታወቁትም የቋንቋ ልቅ አልኢላህ ሶም የልኢላሁ ሊአነሁ ማዕቡድ ኢላህ የተባለው አላህ ባሮቹ ስለሚያመልኩት ነው፣ አምልኮ ለሱ የሚገባው ስለሆነ ነው ብሎ ወከዛሊክ፣ ሌሎችም የቋንቋ ዑለሞች በርካታ የሆኑ ይህንኑ ደጋግመዋል። ኢላህ የሚለው አምላክ ማለት ነው፣ አምልኮ የሚገባው ማለት ነው ከቋንቋ አንፃር አምልኮ የሚገባው አይገባውም አምላክ ቢባልም ሙስሊሞች ግን ኢላህ በሚሉበት ጊዜ በብቸኝነት የማመልከው ሶላቴም፣ ጾሜም፣ ሐጅም ለሱ ብቻ የሆነው አላህ ለማለት ነው። ኢላህ የሚሉትን ነው። ከቋንቋ አንፃር ኢላህ ከተባለ ኢላህ ማለት አምላክ ሰዎች የሚያመልኩት የሚገዙት፣ ኢባዳቸውን በሙሉ ለሱ የሚያደርጉለት ማለት ከቋንቋ ዑለሞች መሃል ማንም ኢላህ የሚለውን አዳዲስ ነገሮችን መፍጠር የሚችል ብለው አልተናገሩም። ከአህለል ከላም ውጭ አንዳንድ የአህለል ከላምን መንገድ የሚከተሉ ሁሉ ኢላህ የሚለውን በኻልቅ መፈሰር ከቋንቋ አንፃር እንደማያዋጣ ረድ አድርገውባቸው ነው። ቁርአንና ሐዲስን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር በምናይበት ጊዜ ኢላህ ማለት አሁን ከቋንቋ አንፃር ውስጥ ተመጨረሻ የጠቀስነውን መልእክት የያዘ ሆኖ እናገኘዋለን። ቁርአን ላይ

አላህ የላከው እኔ ፈጣሪ ነኝ ብለው ሊናገሩ ነው ማለት ይሆንብናል። ዐብዱላህ አልሐበሺ በፈሰረው መሰረት ከሄደ ኢላህ ማለት ፈጣሪ ማለት ነው፣ ተንከባካቢ ማለት ነው ብለን ከፈሰር ነው እያንዳንዱ ነቢ ወደ ህዝቡ ሲላክ አላህ ፈጣሪ መሆኑን ለማስተማር ብቻ ኔ ተላከው ማለት ይሆንብናል። አንድ የስህተት በሩ ከተከፈተ በቀላሉ አይዘጋም። ስልስላሉ አሉ ተያያዥ ነው። የሰው ልጆች መጀመሪያ ማወቅ የሚወጅበባቸው የአላህን መኖር ማወቅ ነው። የአላህን መኖር ለማወቅ ደግሞ እሱ የፈጠራቸው ነገሮችን ማስተንተን ግዴታ ይሆናል ብላ አለሆ ሰፊው ተናግረናል። ሙዕሚን ለመሆን ደግሞ የአላህን መኖር ብቻ ማመን በቂ ነው ወበላ ከዚህ ጋር ደግሞ ኢላህ ማለት ፈጣሪ ማለት ነው ኢላህ የሚለውን ፈጣሪ ብለን ከፈሰር ነው ነቢያት ሁሉ የተላኩት የአላህን ፈጣሪነት ለማስተማር ነው ማለት ነው። ፈጣሪ አላህ ብቻ እንደሆነ ደግሞ ምድር ላይ ያሉ የሰው ልጆች በሙሉ ያውቃሉ። ሌሎች ነገሮችን ቢያመልኩም ወደሱ ያዳርሱኛል፣ ያቃርቡኛል ብለው ቁርአኑ፣ የሚለን ምንም ነብይ አልተላከም ከኔ በቀር አምላክ የለም እኔን በብቸኝነት ተገዙኝ ብሎ የሚል መልእክት ቢተላለፍለትና ወሂ ቢላክለት እንጂ። ከዚህ ቁርአኑ ነብያት የተላኩት የአላህን ፈጣሪነት፣ የአላህን ቻይነት ለመናገር አይደል? ፈጣሪ የሆነው ቻይ የሆነው ተንከባካቢ የሆነው አላህ ብቻውን መመለክ አለበት ብሎ ለማስተማር እንጂ። ስለዚህ ቁርአን ላይ ኢላህ የሚለው ቃል ብቸኛ አምላክ ማለት ነው። እንደዚሁ ሱረቱ ነሕል ሰላሳ ስድስተኛው አያ ላይ ወለቀድ በዓትና ፊ ኩል ኡመትን ረሱላን አንዕቡዱ ወጅተን ወጅተኒቡ ጧጙት፣ በእያንዳንዱ ህዝብ መልእክተኛ ልከናል፣ አላህን በብቸኝነት ተገዙ፣ ከአላህ ውጭ የሚመለኩ ነገሮችን እርግፍ አርጋችሁ ተውህ። የፊተኛው አያ ላይ እያንዳንዱ ነብይ ላኢላሃ ኢላላህ የሚል መልእክት ተልኮለታል፣ አስተላልፉት ብለዋል። ብለን በሁለተኛው አያ ላይ በእያንዳንዱ ህዝብ ነቢይ እልከናል፣ አላህን በብቸኝነት ተገዙ፣ ከአላህ ውጭ ያሉ ነገሮችን ተው። የሚመ የፊተኛው አያ ላይ ሰዎች ላኢላሃ ኢላላህ እንዲሉ እንዲያዟቸው ነብያት መታዘዛቸውን አላህ ነግሮናል። በሁለተኛው አያ ደግሞ ነብያት ለምን እንደተላኩ ነግሮናል። ነብያት የተላኩት ኡዕቡዱላህ ወጅተኒቡ ጣጉት ይሉን አላህን በብስኛ የተገዙ ታቦትን ራቁ ከአላህ ውጭ የሚመለክን ነገር ራቁ። ምሽሪኮች እንዳለ ፈጣሪያቸው አላህ እንደሆነ ያምናሉ፣ ነገር ግን ከአላህ ውጭ ያለን አካል ያመልካሉ። ነቢያት የመጡት ከአላህ ውጭ ያለን አካል ማምለክ ተው ሊሏቸው ለዚህ መልእክት መላካቸውን አላህ ሲነግርን ላኢላሀ ኢለሏህ የሚለውን መልእክት እንዲያስተላልፉ አላህ እንዳዘዛቸው ነግሮ እነ ነቢያችን ዐለይሂ ሰላቱ ወሰላም የመካ ሙሽሪኮችን ሲያስተምሯቸው ላኢላሃ ኢለላህ በሉ ሲሏቸው፣ አጃለ አሊሀተ ኢላህን ዋሒዳ ኢናሃ ጋለሸውን ዕጃብ ነው ይሉ አማልክትን በሙሉ እርግፋ እርጋችሁ ተታችሁ አንድ አምላክ ብቻ ተገዙ ይለናል እንዴ! ይሄም ገርመ ነገር ነው ነበር። ያ የመካ ሙሽሪኮች ቁረይሾች ከነቢዩ የጠሉት ተግባር ቢኖር አንድ አምላክ ተገዙ ለምን ትለናለህ፣ አማልክቶቻችን ታቦቶቻችንን ተዉ ለምን ትለናለህን እንጂ የመካ ሙሽሪኮች ከአላህ ጋር ሌላ ፈጣሪ አለ ብለው አያምኑም ነበር። እንደዚሁ ደግሞ ታቦቶቻቸውንም አርባ ባላሏቸው ኢላህ ያሏቸው ረብ አንድ ብቻ እንደሆነ ያውቃሉ። ኢላህ ግን አምላክ ብዙ እንደሆነ ያምኑ ነበር። እነሱ የፈለገውን ነገር ማምለክ እንደሚችል ያምኑ ነበር። ረሱላችን ሰላቱ ሰላም ላ ኻሊቀ ኢላላህ ብለው አይደለም የጠሯቸው። እንደዚሁ አላህ የሞተን ይቀሰቅሳል፣ ሰው ልጆችን ይንከባከባል፣ በዚህ እመኑ ብለው አልነበረም። ከመካ ምሽርኮች የተቸካቸቁትም የተዋጉትም እንሆ ይጠሯቸው የነበረው አላህ ብቸኛ አምላክ እንደሆነ እንዲያምኑ። ወከዛሊክ ሱረቱ ናስን በምንቀራበት ጊዜ የዚህን ልዩነት በግልጽ እናውቃለን። አብዱላህ አልሐበሺ እንዳለው ኢላህና ረብ ወይም ደግሞ ኢላህና ኻሊቅ ማዕናው እንዳይደለ ቁርኣን ላይ ሁሉ ማግኘት እንችላለን። ሱረቱ ናስ ላይ ከአንድ እስከ ሶስት ያለው ቁል አዑዙ ብረቢ ናስ መሊክ ናስ ኢላህ ናስ ራሱን የቻለ ሲፋን የተደረገው

የሰው ልጆች ሁሉ የጂኖችም ጭምር ፈጣሪ በሆነው በአላህ እጠበቃለሁ በል፣ አሉና ቀጥሎም አሉ ኢላሀ ናስ የሚለውን ሲፈስሩ ማዕቡድ ናስ አሉ፣ አለዚ ለሁል ዒባደቱ ዱነ ኩል ሸይእ ሲዋል መሊክናስ ማለት የሰው ልጆች አምላክ በሆነው በአላህ እጠበቃለሁ በል። አምልኮ በሙሉ ለሱ ብቻ የሚገባው በሆነው በአላህ እጠበቃለሁ በል። ብኑ ጀሪር ጠበሪ ባለፈነጠቀስ ነው፣ የሙፈስሮች ኢማም ሁለት መቶ ሀያ ሦስት አካባቢ ተወልደው ሦስት መቶ ዘጠኝ አካባቢ የሞቱ ሼኽ ናቸው። ረሒመሁላሁ ተዓላ ዓንሁ ኢላህ ማለት አምላክ ማለት ነው። ከረብ ጋርም ደግሞ ልዩነት አለው። ረብ ራሱን የቻለ የአላህን ስብሐነሁ ተዓላ ሲፋን የሚገልጽ ነው። አላህ ፈጣሪ መሆኑን ተንከባካቢ መሆኑን ተቆጣጣሪ መሆኑን የሚገልጽ ስምና ባህሪ ነው። ኢላህ ማለት ደግሞ አምልኮ የሚገባው ሶላት ዒባዳ የሚገባው ለሱ ብቻ መሆኑን የሚያሳይ ስም ነው። ወከዘሊከ ሐዲሥም ላይ።

ላ ኻሊቀ ኢላላህ ማለት ነው ብሎ መፈሰሩ ትልቅ ስህተት እንደሆነ እንረዳል። ምክንያቱም ከአላህ በቀር ፈጣሪ እንደሌለ ወይም ደግሞ ፈጣሪ አንድና አንድ ብቻ እንደሆነ ካፍሮች ያምናሉ፣ ሙሽሪኮች ያምናሉ። ላኢላህ ኢላላህ ማለት ላ ረበ ኢላላህ፣ ላ ኻሊቀ ኢላላህ ነው ብለን ከፈሰረን ዓለም ላይ ሙሽሪክ የለም ማለት ነው። ዓለም ላይ ካፍር የለም ማለት ነው። ምክንያቱም ድንጋይ የሚያመልኩ እንስሳትን የሚያመልኩ እዚህ ግባ የማይባሉ ነገሮች የሚያመልኩ ሰዎች ፈጣሪህ ማን ነው ሲባሉ፣ አይናቸውንም እጃቸውንም ወደ ሰማይ ያነሳሉ። የሰው ልጆች በተፈጥሯቸው የሚያውቁት ነገር ነው፣ ቢፍቁት የማይፋቅ ነገር። አላህ ኻልቅ እንደሆነ፣ አላህ ራዝቅ እንደሆነ፣ አላህ ተንከባካቢና አስገኝ እንደሆነ ያምናል። ላኢላሀ ኢለላህ የሚያክል ቃል ቁርአን የወረደለትን ነቢያት የተደበደቡለትን ቃል ፈጣሪ ከአላህ በቀር የለም ብሎ መፈሰር ትልቅ የሆነ ስህተት ነው። ቁርአንና ሐዲትንም አለመረዳት ነው። ቋንቋንም አለመረዳት ነው። አንዱን የቋንቋ አለም ኢላህ ማለት ረብ ነው ኢላህ ማለት خالق ማለት ነው ብሎ አልፈሰረም። አንዱን ካቁርአን ላይ ወይም ሐዲስ ላይ እስላም ማለት لا رب الا الله لا خالق الا الله ነው ብሎ አልፈሰረም። ይሄን ሁሉም ያምናል። ሙስሊም የሚሆነው ከአላህ በቀር አምልኮ የሚገባው ማንም የለም ለአላህ እንጂ አልሰግድም፣ ለአላህ እንጂ አልሰለም፣ ባላህ እንጂ አልምልም፣ ከአላህ ውጪ ማንንም ድረስልኝ አለም ኢላህ አኺሪሂ ሲል ነው ሙስሊም ሊሆን የሚችል። ከጊዜ በኋላ የመጣ ቢድሃ ነው ይሄ لا اله الا الله لا خالق الا الله ብሎ መፈሰረ ነው። አብዱላህ ኢብኑ አባስ

ልቦች የሚያመልኩት፣ የሚወዱት፣ የሚያከብሩት፣ ወደ እሱ የሚመለሱ የሚፀፀቱ፣ የሚያልቁት፣ የሚተናንሱለት፣ ተስፋ የሚያደርጉት፣ የሚመኩበት ማለት ነው። ይህን ሁሉ ማዕና የያዘውን ቃል ፈጣሪ እንጂ የለም ብሎ ማርከስና ይሄን ቃል የሚሉ አላህን የሚፈሩ ለእሱ ብቻ ስጁድ የሚያደርጉና ለፈለጉት ነገር የሚሰግዱ በፈለጉት ነገር የሚያምኑን አንድ ማድረግ ትልቅ የሆነ ስህተት። ኢላህ ማለት አሁን ያነበብነውን ነው። ኢብኑ ቀይም በዳሃሁል ፈዋኢድ ላይ የጠቀሱትን ንግግር ሁሉ ማዕና ሁሉ ያካተተ ልቦች የሚወዱት፣ የሚያከብሩት፣ ወደሱ የሚመለሱ የሚዘዘቱ፣ የሚያልቁት፣ የሚተናነሱለት፣ የሚፈሩት፣ ተስፋ የሚያደርጉት፣ የሚመኩበትና የሚከጅሉት ማለት። ይህ ሁሉ ማዕና ያለውን ቃል ሙስሊሙ ለዋል ካፊሩም ለዋል፣ ሁሉም እኩል ናቸው፣ ይሄን ካሉ ማለት ሸሪዓን አለመረዳት ነው። ን ስን ወከዛሊክ ኢብኑ ረጀብ አልሐምበሊ ረሂመሁላህ ተዓላ።

ቀብርን የሚያመልኩ ከቀብር ዙሪያ ጠዋፍ የሚያደርጉ ወደ ቀብር አምልኮ ሰውን የሚገፋፉ ሰዎች አሉ። እነሱ ናቸው ኢላህ የሚለውን እነሁል ኻሊቅ ፈጣሪ ማለት ነው የሆነን ነገር አዲስ ነገር ማስገኘት የሚችል ማለት ነው ብሎ የሚፈስሩት እነሱ ናቸው። የተን ቁርአን ላይ አየን፣ ሓዲት ላይ አየን፣ የሰሓባ ንግግር ላይ አየን፣ የታቢዒ ንግግር ላይ አየን። ከረዥም ዓመታት ጀምሮ እስካለንበት ጊዜ እስከቅርብ ጊዜ የነበሩ ዑለሞችን ንግግር አየን፣ እንደዚሁ ቋንቋ አየን። ኢላህ ማለት አምላክ ማለት

ላ ኢላሀ ኢለላህ በሎ ሲባሉ አማልክትን በሙሉ እርግፍ አድርጋችሁ አርጋችሳች አንድ ብቻ አምላክ ያዙ ይላል። እንዴ ይህ ስም ይገርም ነው ያሉ። እንደዚሁ ደግሞ ላኢላሀ ኢለላህ በሎ ሲባሉ ይኮሩ ነበር። ሱረቱ ሷፋት ላይ አላህ እንደነገረ ኢነሁም ካኑ ኢዛ ቂለ ለሁም ላኢላሀ ኢለላህ የስተክቢሩን ወየቁሉነ ኢና ለታሪኩ አሊሀትና ሊሻዒር መጅኑን ላኢላሀ ኢለላህ በሎ ሲባሉ ይኮሩ ነበር። ለእብድ ብለን አማልክቶቻችን እንተው እንደ እያሉም ነቢያችንን ነቢዩን ይዘልፉ ነበር። እነሆ የመካ ሙሽልኮች ላኢላሀ ኢለሏህ ማለት ምን ማለት እንደሆነ ያውቁ ነበር። ን ምስትን ላኢላሀ ኢለሏህ ማለት ላረበ ኢለሏህ ማለት ቢሆንማ ፈጥነው ባሉ ነበር። ምክንያቱም ላረበ ኢለሏህ ብለው እንደሚያምኑ ቁርአኑ ነግሮናል። ሰማይን ማንፈጠረ ብትላቸው አላህ ነው ይሉሃል። ማን ነው ሕያው የሚያደርገው ማነው የሚገድለው ብትላቸው አላህ ነው ይሉሃል ተብሏል ተነግሯል። ን ኢላህ ማለት ረብ ማለት አይደለም። ይሄ ሊስተካከል ይገባዋል። ላኢላሀ ኢለላህም በዚህ መልኩ መፈሰር ማለት ከላኢላሀ ኢለላህ በታች ያሉ ስንት ነገሮችን እያበላሹ እንዳለ መገመት ያደርግ ላኢላሀ ኢለላህም በዚህ መልኩ መፈሰራቸው ከላኢላሀ ኢለላህ በታች ያሉ የተለያዩ ላኢላሀ ኢለላህ ውስጥ ሊካተቱ የሚችሉ የእምነት የሸሪዓ የአቂዳ ጉዳዮች ላይ ምን ያክል መስመር እንደለቀቁና ኡማውን እያጠምሙ እንዳለ መገመት ገላን ላኢላሀ ኢለላህ ላይ አንድ ሙስሊም ተሳሳተ ማለት ከዛ በኋላ ከእሱ ጋር ደረደርም አያስፈልግም። ላኢላሀ ኢለላህ ላይ የጀነት ቁልፍ ላይ ነቢያት ከሕዝቦቻቸው ላይ የተጣሉለትና የተጋደሉለት ጉዳይ ላይ አንሻፎ ከፈሰረው ሶሓባ ያልፈሰረውን ተፍሲር ቋንቋማ የደግፈውን ተፍሲር ከሱ በፊት የነበሩ እሱ የሚያደንቃቸው ሰዎች ስለፈሰሩ ብቻ ብሎ መፈሰሩ ተለቀመትም ሌሎች ነገሮች ላይ አይታመንም፣ ላኢላሀ ኢለሏህ ላይ አይታመንም። ይህን ነጥብ ሰንዘጋው በኢማም አልመቅሪዚ ንግግር መዝጋት ወዳለሁ። ኢማም አልመቅሪዚ ረሒመሁላህ ተዓላ ስምንት መቶ አርባ አምስተኛው አመተ ሂጅራ ላይ የሞቱ

ለዚህም ነው አላህ የሚለው ቃል መሰረቱ ኢላህ ማለት ነው፣ አምላክ ከሚለው የተወሰደ ነው። የቋንቋ ኢማም የሆነው ሲበወይህም የመረጠው ይሄን ነው። የሲበወይህ ተከታዮች አብዛኞቹም ይሄን ትርጉም ነው የደገፉት። የተወሰኑት ወጣያ ላይ አስተያየት ቢኖራቸውማ አልመክሪዚ ረሒመሁላህ ተዓላ ተጅሪድ ተውሒድ ላይ የተናገሩት ንግግር ነው። አልመክሪዚ ሻፊዒ ናቸው። ዋሃቢ ያሉ ስማቸውን ያጠፏቸው ከነበሩት ከሼኹል ኢስላም ሙሐመድ አብዱል ወሃብ ብዙ መቶ ዓመታቶች ቀደም ብለው የነበሩም ሼክ ናቸው። ላ ረበ ኢላላህ ቢል አንድ ሰው ሙስሊም ለመሆን አይበቃውም ማለት እንደዚሁ፣ ላ ኻሊቅ ኢላላህ ቢል ሙስሊም ለመሆን አይበቃው ማለት እንችላል። የግድ ላ ኢላህ ኢላላህ ሲባል ምን ማለት እንደሆነ ማዕናው መተዋቅ አለበት። ለምንድን ነው ታዲያ ይህ ሆኖ ሳለ አብዱላህ አልሐራሪ ላ ኢላህ ኢላላህ የሚለውን ላ ረበ ኢላላህ ብሎ የፈሰረው ያለን እንደሆነ ላ ኢላህ ኢላላህ ካለ ላኢላሀ ኢለሏህ ማለት ከአላህ በስተቀር አምላክ የለም ማለት ነው። አምልኮ ለእሱ እንጂ ለማንም አይገባም ማለት ነው። ውካለን ዒባዳ ውስጥ አይካተቱም ብሎ ከዒባዳ ያወጣቸው ነገሮች አሉ። የተለያዩ የዒባዳ አካሎች ላላህ እንጂ ለማንም አይገቡ ነገሮችን ለሌላ አካል አሳልፎ መስጠት እንደሚቻል ተናግሯል። ከዚህ ጋር ሊጋጭበት ይችላል። እንደዚሁ ደግሞ ቁርአንና ሐዲስን ሶሐቦች፣ ታቢዕዎች፣ ደጋግ ቀደምቶች በተረዱት መልኩ መረዳትን ትቶ ፍልስፍና ያጠቃቸው ሰዎች የተናገሩትን ንግግር በመከተን ነው ለዚህ ሊበቃ የቻለው። አላህ ከተመት የጠብቅን። ዲንን መነሰር ከሆነ የተፈለገው ደጋግ ቀደምቶች ሁሉን ነገር ጨርሰውት ሄደዋል። እነሱ ያስተማሩትን ትምህርት ማስተላለፍ ይቻል ነበር። አዲስ ነገር መፍጠር የፊትና ሰበብ መሆን ለምን አስፈለገ? የሰው ልጅ የራሱን ወንጀል ራሱን ብቻ ይዘውን ከአላህ ፊት መቆም በጣም ከባድ ነው። ነቢያት ሁሉ ነፍሲ ነፍሲ የሚሉበት ቀን ነው። በዚህ ቀን ላይ በርካታ የአላህ ባሮችን አጥምሞ። ወንጀላቸውን ተሸክሙ ዲን ላይ ተፈላስፉ የዲን አካል የሆነውን ከዲን አይደለም፣ የዲን አካል ያልሆነውን የዲን አካል ነው ብሎ የጠመሙ ሰዎችን ሁሉ ወንጀል ተሸክሙ አላህ ፊት መቆም ትልቅ የሆነ ራስን መበደል ነው። መናገር ከፈለገ አንድ ሰው ቁርአንና ሐዲስን ሰሓቦች በተረጎሙት መልኩ ይናገር። ይሄንም ሲናገር ጥንቃቄ ያድርግ፣ አላህን ይፍራ፣ ሞትን ያስታውስ። በእያንዳንዱ ንግግሩ አላህ ፊት እንደሚጠየቅ ሲጠየቅ ምን መልስ እንደሚሰጥ አውቆና አዘጋጅቶ እንጂ እንዳይናገር። በዚህ መልኩ የተናገረ ሰው አላህ ሱብሓነሁ ወተዓላ ዳዕዋውን በረካ ያደርጋል። ንግግሩ ለሙስሊሞች ይጠቅማል፣ ለኡማው ይጠቅማል። አማ ውስጡ ላይ ሸርን ይዞ የሰሐቦችን ንግግር ወደ ጀርባ ትቶ የረሱሉን ሱና ወደ ጎን አድርጎ የፈጠረ የተፈላሰፈ የዲን የእስላም ጠላቶች እንደ መሳሪያ የተጠቀሙት ሱናውን ትቶ አዳዲስ የተፈጠሩ ነገሮችን እየተከተለ የሚናገር ሰው በአዱንያም የኡማው መበታተን ሰበብ ይሆናል። አኼራ ላይም ደግሞ ባጠመማቸው ሰዎች ልክ አላህ ዘንድ ይጠየቃል። ከዚሁ በመነሳት ስለ አብዱላሂ አልሐበሽ የሚሆን ስለ ሌሎች ጠመው ስላጠመሙ ሰዎች መናገር ለእነሱ እንደሚጠቅማቸው ልናቅ ይገባል። አንዳንዶች ለምንድን ነው የሞትን ሰው ስሙ የምታነሱ? ላሉ ይሞትም ይኑርም አንድ ሰው ወደ ጥመት ከተጣራ እስላምና ሙስሊሞችን ከጎዳ የእሱን ስህተት መናገሩ ለእሱ ይጠቅመዋል። ከሚወዱትና እናታቸው ላይ ከሚሰቅሉት ከሚያጨበጭቡለት ሰዎች የበለጠ ለሱ የሚጠቅመው የሱን ስህተት ሰዎች እንዳይከተሉት ብሎ የተናገረ ሰው ይሄ ሀሜት ውስጥ እንደማይገባም አይማዎች ታላላቅ የዲመሪዎች ተናግሯል። ኢማሙ ነወዊ ብቻ ሶስት ክታቦቻቸው ላይ ጠቅሷል። እኔ እስከማቀው ድረስ ሪያዱ ሳሊሒን ላይ ተናግሯል። ሸርሕ ሷሒሕ ሙስሊም ላይ ተናግሯል። ኪታቡል አድካር ላይ ተናግሯል። ወገይሩሁ ከሲር ላኪን ያው ሐቅን ይፋ ለማድረግ እና ሰዎች ስህተት ላይ እንዳይወድቁ ብሎ የነየተ ሊሆን ነይቶ ሊሆን ይገባል። እንደዚሁ ደግሞ ግለሰቡ በጥመት የሚከተሉት ሰዎች በዝተው አላህ ፊት እንዳይዋረድ አዝኖ ሊሆን ይገባል። አማ ይሄን ሁሉ ጥመት የያዘን ሰው ዝም በሉት ስሙን አታንሱ ወከዛሊክ የሱን ጥመት ሰዎች ተከትለውም ዲናቸው ይበላሽ ማለት ለዲን ከመጨነቅ ይልቅ ለግለሰቦች መጨነቅ ነው። ከሐቅ በላይ የምንወደው ነገር የለም ለሐቅ ነው የምንኖረው።

ላክን ከዲንጋ የተያያዘውን ጉዳይ ከዲንጋ ተያያዥ የሆኑ ነገሮችን፣ እሱም ተጠያቂነት እንዳይበዛበት ሰዎችም ዲናቸውን እንዳያጡ በአደቡ በስርዓቱ መናገር ይቻላል። ለእሱም የሚጠቅመው ይሄ ነው። ሀዳ ወላሁ ተዓላ አዕለም። ነዛሬ እዚህ ሳምንት በአላህ ፈቃድ ከዚህ የሆነ ጥብቅ ተያያዥ የሆነ ኢላህ የሚለውን አምላክ ብሎ አምልኮ ለእሱ ብቻ የሚገባው ብሎ እንዳይፈስር ያደረገው ምንድን ነው የሚለውንም ጭምር መልስ የምናገኝበት ዒባዳ ማለት አባሽ ዘንድ ምን ማለት ነው? በትክክል አህሉ ሱና ወልጀማዐ ዘንድስ ኢባዳ ማለት ምን ማለት ነው? የሚለውን ነጥብ ምን ዳሰስንበት ደርስ ይኖረናል። ወላሁ ተዓላ አዕለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።